ምዕራፍ 6 የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ፤ እግዚአብሔርም በምድያም እጅ ሰባት ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች፤ ከምድያምም የተነሣ የእስራኤል ልጆች በተራራ ላይ ጕድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም፣ በምሥራቅ የሚኖሩ ሰዎች ይመጡባቸው ነበር በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተዉም ነበር። በግ ወይም በሬ ወይም አህያ ቢሆን አይተዉም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበር። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር። ከምድያምም የተነሣ እስራኤል እጅግ ተጠቁ የእስራኤልም ልጆች ወደ እግዚአብሔር ጮኹ እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ እርሱም አለ የእስራኤል አምላክ እግዚአብሔር እንዲህ ይላል እኔ ከግብፅ ምድር አወጣኋችሁ ከባርነትም ቤት አስለቀቅኳችሁ ከግብጻውያንም እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ ከፊታችሁም አሳደድኋቸው አገራቸውንም ሰጥኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፤ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኳችሁ፤ እናንተ ግን ድምፄን አልሰማችሁም። የእግዚአብሔርም መልአክ መጥቶ በኦፍራ ባለችው ለአብኤዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴኦን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ወቃ ነበረ። የእግዚአብሔርም መልአክ ለእርሱ ተገልጦ አንተ ጽኑ ኀያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዴዮንም ጌታዬ ሆይ እግዚአብሔር ከእኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዞር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያም እጅ አድን፤ እንሆ ልኬሃለሁ አለው። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው እኔም በአባቴ ቤት የሁሉ ታናሽ ነኝ አለው እግዚአብሔርም በእርግጥ ካንተ ጋር እሆናለሁ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው እርሱም በአንተ ዘንድ ሞገስ ካገኘሁ የምትናገረኝም አንተ እንደሆንክ ምልክት አሳየኝ ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚህ አትላወስ አለው። እርሱም እስክትመለስ ድረስ ቆያለሁ አለ። ጌዴዎንም ገባ፣ የፍየሉንም ጠቦት፣ የኢፍ መስፈሪያም ዱቄት የቂጣ እንጎቻ አዘጋጀ፤ ሥጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ፤ ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርም መልአክ ሥጋውንና የቂጣውን እንጎቻ ወስደህ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርም መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና የቂጣውን እንጎቻ አስለካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ አበላ። የእግዚአብሔርም መልአክ ከዓይኑ ተሰወረ። ጌዴዎንም የእግዚአብሔር መልአክ እንደሆነ አየ። ጌዴዎንም አቤቱ፣ አምላኬ ሆይ ወዮልኝ የእግዚአብሔርን መልአክ ፊት ለፊት አይቻለሁና፣ አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሠዊያ ሠራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዔዝራውያን በምትሆነው በዖፍራ አለ። እግዚአብሔርም በዚያ ሌሊት የአባትህን በሬ ሰባት ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውንም የበዓል መሠዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ ጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሠዊያ አሳምረህ ስራ፣ ሁለተኛውንም በሬ ውሰድ፣ በዚያም በቈረጥከው በማምለኪያ ጸዱ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው። ጌዴዎንም ከባሪያዎቹ ዐሥር ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህን በቀን ለማድረግ አልቻለም፤ ነገር ግን በሌሊት አደረገው። የከተማውም ሰዎች ማልደው ተነሱ፤ እንሆም የበዓል መሠዊያ ፈርሶ በዙሪያው ያለውም የማምለኪያ ጸድ ተቆርጦ በተሠራውም መሠዊያ ላይ ሁለተኛው በሬ ተሰውቶ አገኙት እርስ በርሳቸውም ይህን ነገር ያደረገ ማን ነው? ተባባሉ። በጠየቁና በመረመሩም ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዴዎን ነው አሉ። የከተማውም ሰዎች ኢዮአስን የበዓልን መሠዊያ አፍርሶአልና በዙሪያውም ያለውን የማምለኪያ አጸድ ቆርጦአልና እንዲሞት ልጅህን አውጣ አሉት። ኢዮዋስም እርሱን የተቃወሙትን ሁሉ ለበዓል ትሟገትለታላችሁን? ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት። እርሱ አምላክ ከሆነ መሠዊያውን ካፈረሰው ጋር ለራሱ ይሟገት አላቸው። ስለዚህም በዚያ ቀን መሠዊያውን አፍርሰዋልና በዓል ከእርሱ ጋር ይሟገት ብሎ ጌዴዮንን ይሩባአል ብሎ ጠራው። ምድያማውያንም አማሌቃውያንም ሁሉ የምሥራቅም ሰዎች አንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢዝራኤልም ሸለቆ ሰፈሩ። የእግዚአብሔርም መንፈስ በጌዲዮን ገባበት፤ እርሱም ቀንደ መለከቱን ነፋ። የአብኤዝርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞች ሰደደ፤ እነርሱም ደግሞ ተጠርተው በኋላው ተከተሉት። መልእክተኞችንም ወደ አሴርና ወደ ዛብሎን፣ ወደ ንፍታሌምም ሰደደ። እነርሱም ሊገናኙቸው ወጡ። ጌዲዮንም እግዚአብሔርን፦ እንደ ተናገርክ የእስራኤልን ልጆች በእኔ እጅ ታድን እንደሆነ፣ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ብቻ ላይ ጠል ቢሆን፣ በምድሩም ሁሉ ደረቅ ቢሆን፣ እንደ ተናገርክ የእስራኤልን ልጆች በእኔ እጅ እንድታድናቸው አውቃለሁ አለ። እንዲሁም ሆነ። በነጋውም ማልዶ ተነሣ፤ ጠጉሩንም ጨመቀው፤ ከጠጉሩም የተጨመቀው ጠል ቆሬ ሙሉ ውሃ ሆነ። ጌዴዎንም እግዚአብሔርን፣ እኔ ይህን አንድ ጊዜ ስናገር አትቈጣኝ፤ እኔ ይህን አንድ ጊዜ በጠጉሩ እባክህ ልፈትን፤ አሁንም በጠጉሩ ብቻ ላይ ደረቅ ይሁን፣ በምድሩም ሁሉ ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ። በጠጉሩ ብቻ ላይ ደረቅ ነበረ በምድሩም ሁሉ ላይ ጠል ነበር።